ከጦርነቱ ተነስቼ አሁን ወደ መንፈሳዊው ነገር ልውሰዳቸው። ለምንድን ነው ከእስራኤል ጋር የምንቆመው? ለምንድን ነው ከእስራኤል ጋር የምንቆመው? ለመሆኑ እስራኤልን መደገፍ ስህተት ነው ወይ? አንዳንዶችን እንደሚያስቆጣቸው ማለት ነው። ፓስተሮች ተቃዋሚዎች አሉ፣ ፓስተሮች ደጋፊዎች አሉ። ግን መጽሐፍ ቅዱስ ምን ይላል? እስኪ የመጽሐፍ ቅዱስ ደጋፊ ከሆንን መጽሐፍ ቅዱስ ምን ይላል ስለ እስራኤል? ስለዚህ ብዙ ሰዎች እስራኤልን አይሁድንም የሚጠሉ ሰዎች አሉ። ኃይለኛ ጥላቻ አለባቸው አንዳንዶቹ የሚጠሏቸው አይሁዶችን ከሃይማኖት ምክንያት የተነሳ አንዳንዶች ኢየሱስን ገለዋልና ብለው የሚጠሉ ሰዎች አሉ። ኢየሱስን የገደሉት አሕዛብም አይሁዶችም ናቸው። ሮማውያን ሰቅለውታል። አይሁዶች አሳልፈው ሰጥተውታል። ሁሉም ኃጢአትን ሰርተዋል። ሁሉም በድለዋል። ስለዚህ በሃይማኖት ምክንያት አይሁዶችን ብቻ ብሌም ልናደረጋቸው አንችልም። እኛም አሕዛቦች ወይም ሮማውያንም ኢንቮልቭ አርገዋል በዚህ ሁኔታ ሌሎች በዜላ ዘመን ላይ ደግሞ በእስላሞች ዘመን ላይ ደግሞ የመጽሐፉ ሰዎች ብለው ቢቀበሏቸውም ሁለተኛ ዜጋ የሚል የሆነ ስም አላቸው። ዴሜን ስታተስ የሚባል አለ። ሁለተኛ ዜጋ አድርገው ይመለከቷቸው ነበረ። ብዙ ግፎችም አድርሰባቸዋል። ሌላው አይነት ደግሞ በባህል ምክንያት አይሁዶችን የሚጠውሉ ሰዎች አሉ። ምግባቸው የተለየ ነው። ኮሽር ኮሸር ያልሆነ የሚባላላቸው፣ ልብሳቸው የተለየ ነው። ሰንበታቸው እሑድ አይደለም፣ ሰንበታቸው ቅዳሜ ነው። እነዚህ ለየት ያሉ ሰዎች ስለሆኑ በጣም በብዙ የተጠሉ ነበሩ። ወደ ኢትዮጵያ ታሪክ ዛሬ መጽሐፉን አላመጣሁላችሁም። ቤተ እስራኤል የሚል አንድ መጽሐፍ የጻፈ ወንድም አለ እስራኤል ሀገር እና ያን መጽሐፍ በእንግሊዝኛም በአማርኛም ሰጥቶኛል። በኢትዮጵያ ውስጥ ቡዳ እየተባሉ ይጠሩ ነበር። ጅቦች ናቸው፣ ሞረቴ ናቸው፣ ቀጥቃጭ ናቸው። እንዲያውም ሰው ሞቶ አለኝ አንድ ሰው ሲነግረኝ የሰሜን ሰው ነው ሰው ሞቶ ዛሬ ማነው የሞተው ጥሩምባ ሲነፋ ማለት ነው ጥሩምባ ሲነፋ ለመሆኑ ማን ነው የሞተው? ሲለው አይ ሰው አይደለም እንቶኔ ነው አለ። አይደለም የንቀት ቃል ነው፣ ስለማይቀላቀሉ ለእነሱ ክልክል የሆነ ወይም ስለማይጋቡ ከአዛብ ጋር። በዚህ ምክንያት በጣም ከባህል የተነሳ የተጠሉ ሆነው ኖረዋል በምድራችን ወገኖች። ካለማወቅ ህዝባችን የሚበደላቸው ነገር አለ። ሌላ ብዙ ሰዎች እስራኤልን ወይም አይሁድን የሚጠሉበት ምክንያት፣ በተለይ ወደ ምዕራቡ ዓለም ስትመጡ፣ ወደ ሰለጠነው ዓለም ስትመጡ፣ አውሮፓ ብትሄዱ ምንም አድርገዋቸው አይደለም የኢኮኖሚ ኢሹ ነው። የኢኮኖሚ ኤንቪ ወይንም ደግሞ ኢኮኖሚ በተናወጠ ቁጥር አይሁዶች ናቸው እንደዚህ አደረጉት። ኢኮኖሚ ተናወጠ፣ ኢኮኖሚ ወረደ፣ የሆነ ነገር ተፈጠረ እና በቃ ቢዝነስ ናቸው። ከተናወጠ ሁሌ ብሌም የሚደረጉት አይሁዶች ናቸው። ስለዚህ በዛ ዘመን፣ በተለይ መካከለኛው ዘመን ላይ በአውሮፓ አይሁድ መሬት እንዳይዙ፣ የሰራተኛ ማህበር እንዳይገቡ በጣም ይከለከሉ ነበር። ከዚህ የተነሳ ምን አደረጉ? እነሱ ደግሞ ገንዘብ አበዳሪዎች ሆኑ። ገንዘብ አበድሮ ገንዘብ አምጡ ማለት ጀመሩ። ወደ ባንኪንግ ሲስተም ውስጥ ገቡ ማለት ነው። ከዚህ የተነሳ ነው ስቴሪዮታይፕ ወይንም ደግሞ መጠሪያ ስም አወጡላቸው። ስግብግብ የሚል ስም በላያቸው ላይ ይለጠፍባቸው ጀመር። ጦርነት ተነሳ፣ ወረርሽኝ ተነሳ፣ በፖለቲካ ውስጥ ነውጥ ተነሳ፣ የችግሩ ምክንያት ወይም ስኬፕ ኮት የሚያደርጓቸው አይሁዶችን ነበር። በራሻ ዛር የነበረው እንደኛ ልክ የንጉሥ ስርዓት እንደነበረ በራሻ ዛር ይባላሉ። ዛር በነበረበት ዘመን ላይ ይሄ ሰውየው ንጉሱ በተገደለበት ሰዓት ዛር በተገደለበት ሰዓት ላይ አይሁዶች ናቸው የተገደሉት ተብሎ በጣም በብዙ ተጨፍጭፈዋል። በሽታ ሲነሳ አይሁዶች ናቸው ተብሎ ተጨፍጭፈዋል። በስፔን ወገኖች ብዙ ታሪክ የያዘው መዝገብ አለ። ለዚህ ብዙ ሰዎች አይሁድን ለምን ይጠላሉ ካላቸው አንዱ የኢኮኖሚ ቅናት፣ ሰክሰስፉል ስለሆኑ ነግደው ይባረክላቸዋል። የእጆቻቸው ስራ ይባርካል። ለዚህ ቅንአት መጽሐፍ እንደሚል አጥንትን ይነቅዛል ከቅናት የተነሳ መበለጥ አይፈልጉም። ነጮች ጋር ብትሄዱ ከነጮችም አይሁዶችን የማይወዱ ሰዎች አሉ አይሁዶች ነጭ ቢሆኑ። ስለዚህ ብዙ ሰዎች እስራኤልን የሚጠሉበት ሌላው ምክንያት ደግሞ የፖለቲካ ሴራ ነው። ፖለቲካዊ ሴራ ምንድን ነው? የፖለቲካ ኮንስፓይረንሲ ማለት ነው። የውሸት ሴራ ንግርት አላቸ የዓለምን ባንኩን ሊቆጣጠራሉ፣ ሚዲያውን ይቆጣጠራሉ፣ ሲኒማውን ይቆጣጠራሉ፣ ዓለም ላይ እንደዚህ ያደርጋሉ። የተጻፉ መጽሐፍቶችም አሉ። የሐሰት መጽሐፍት ሁሉ ስለ አይሁድ የተጻፉ ነገሮች አሉ። ሀሰት ሆን ዓለምን ሊቆጣጠሩ የሆነ ሲስተም ዘርግተዋል እያሉ የሚናገሩት የሚጽፏቸው ጽሁፎች አሉ። እነዚህ እነዚህ ነገሮች በሰው ውስጥ ጥላቻ እንዲገባ ያደርጋሉ። ሌላው ብዙ ሰዎች እስራኤልን ወይም አይሁድን ለምን ይጠላሉ ብለን ስንጠይቅ አንዱ ይሄ ሬሻል ቴዎሪስ አለ። በተለይ በ19ኛው ክፍለ ዘመን ይሄ የዘር ንግርት ብየዋለሁ በአማርኛ። በ19ኛው እና በ20ኛው ክፍለ ዘመን ሱዶ ሳይንቲፊክ ሬሲዝም የሚባል አለ። ምን ማለት ነው? አይሁድ አናሳና በጣም አደገኛ ዘር ናቸው የሚል ነገር ስለ እነሱ ሪሰርች ያርገናሉ። ሳይንቲፊክ ሬሲዝም ማለት ይሄ ነው። ለምሳሌ ጥቁሮች ትምህርት አይገባቸውም፣ ጥቁሮች አብሯቸው ከዝንጀሮ አይሻልም የሚለው ይሄ ሱዶ ሳይንቲፊክ ሬሲዝም ይባላል። ለዚህ አናሳ ህዝብ ናቸው፣ አደገኛ ህዝቦች ናቸው፣ በጣም ፖይዝነስ ናቸው እያሉ በጣም ስለ እነሱ ጥላቻ ይጽፍና ይናገሩ ነበር በ19ኛውና በ20ኛው ክፍለ ዘመን መግቢያ አካባቢ ይሄ ንግርት ነው። ትልቅ እልቂት ወይም ሆሎኮስት ተብሎ የሚጠቀሰው እንዲነሳ ምክንያት የሆነ በንዚል የሆነው አንዱ እንዲህ አይነቱ ሱዶ ሳይንቲፊክ ሬሲዝም ማለት ነው በዚህ ስድስት ሚሊዮን አይሁዶች በጀርመን ታርደዋል ማለት ነው ተገለዋል ተቃጥለዋል በአሽዊዝ ስለዚህ እስካሁን ድረስ እንትነዋል ሙዚየሞቹ አሉ እድል አላገኘውም እንጂ ፍራንክፈርት አይቼው ነበረ ሳልቭ እንትኖቹን የእነሱን ሚዚየም አንዱን ሚዚየም ማለት ነው እና ብዙ እልቂቶች ከ ጥላቸው የተነሳ ከቅንዓት የተነሳ ከባህላቸው ለየት ማለት የተነሳ ማለት ነው። እሺ ይህንን ካልኳችሁ፣ ሌላ ሰዎች አይሁድን ወይም እስራኤልን የሚጠሉበት ምክንያት በእግዚአብሔር ኪዳን ላይ የተነሳ ሰይጣናዊ ተቃውሞ እንደሆነ ልነብቅ ይገባል። እኔና እናንተ መጽሐፍ ቅዱስን ላነበብን፣ ሐማ በየጊዜው እንደተነሳባቸው ሊያጠፋቸው እንደተማማለ ገንዘብ በጀት እንደመደበባቸው፣ ልክ እንደዚህ አይሁድ እነዚህ ሕዝቦች የተለዩ ሕዝቦች ናቸው። አምላካቸው ሌላ ነው። ቋንቋቸው ሌላ ነው። አለባበሳቸው ሌላ ነው። ባህላቸው ሌላ ነው። ለንጉስስ አይገዙም። ስላልሰገደለት ነው መርዶክዮስ ይሄ ሁሉ። ስለዚህ በሃይማኖታቸው ምክንያት ይሰድዳሉ። በስላም ሀገር ብትሄዱ፣ በክርስቲያን ሀገር በእኛም ሀገር በሆነው ነገር ተሰደዋል፣ መከራ ተቀብለዋል። ስለዚህ ከክርስቲያን እይታ አንቲሴመቲዝም ወይም ፀረ ሴማዊነት የሚባል አለ ይሄ የኪዳኑን ሕዝብ ለመቃወም ሰይጣናዊ የሆነ ስትራቴጂ ነው። እግዚአብሔር ከዚህ ህዝብ ጋር ኪዳን አለው። እግዚአብሔር የሚባርኩን እባርክልሃለሁ አለ አብርሃም፣ የሚረግሙን የተረገሙ ይሆናሉ አለ። ስለዚህ ወገኖች ወይ እስራኤልን መባረክ ከእግዚአብሔር አጀንዳ ጋር መስማማት ማለት ነው። ከእግዚአብሔር የተስፋ ቃል ጋር ከእግዚአብሔር የትንቢት ቃል ጋር መስማማት ማለት ነው። የፖለቲካ ጉዳይ አይደለም። እስራኤልን መውደድ ማለት ፍልስጤምን መጥላት ማለት አይደለም። ኢራንን መጥላት ማለት አይደለም። አረብን መጥላት ማለት አይደለም። በጣም ደግ የሆኑ አረቦች አሉ፣ መልካም የሆኑ አረቦች። ወገኖች እስራኤል ሀገር ተመላልሼ ባየሁበት፣ ተዘዋውሬ ባየሁበት ነገር አንድ በጣም ከገረመኝ ነገር በየቦታው ሬስቶራንቶች ገብተን ምግብ በበላንበት ቦታ ላይ ሁሉ አረቦች አሉ። አረቦች ያስተናግናሉ። ብራይስ ይናገራሉ፣ አረብኛ ይናገራሉ። የተለዩ አሉ፣ ሳምራውያኖች አሉ፣ ደርሲዎች የሚባሉ አሉ እና የተለያዩ አይነት የአረብ አይነቶች አሉ። ገሊላ ብትሄዱ አረቦች ናቸው ያሉ። ስለዚህ እስራኤልን መውደድ ማለት አረብን መጥላት ማለት አይደለም። ለእስራኤል መጸለይ ማለት አረቦች ይውደሙ ማለት አይደለም፣ ትክክል አይደለም። እንደውም በአንዳንድ መስጊዶች ውስጥ በሳውዲ አረቢያ ውስጥ በደንብ ሬከርድድ የሆነ የታወቀ ሁልጊዜ ጸሎታቸው አሜሪካንና እስራኤል ዩደሙልን ዴስቱ አሜሪካ እያሉ ይጸል ያሉ። በአንዳንድ መስጊዶች ውስጥ በኢራን ውስጥ እስራኤልን ደግሞ ምናምን ዲመን ነው ሴተን ሴተን ነንበር ዋን ሴተን ነንበር ቱ ይሏቸዋል። ስለዚህ ጸረ ሴማዊነት የፖለቲ ከንትን ከጥላቻ የሚመጣ ነው። እሱን ላሳያችሁ ነው። ሁለተኛ ክርስቲያኖች የወንጌል አማኞች እስራኤልን የምንደግፈው አረብን በመጥላት አይደለም። እስራኤልን የምንደግፈው አብርሃምን በመውደድ ነው። አባታችን አብርሃም የእምነት አባታችን አብርሃም እግዚአብሔር አይኖችን ወደ ሰማይ አንሳ አለው። ቁጥር እነዚህ የሰማይ ከዋክብት ቁጥር ይሄ በምድር ያለውን አሸዋ ተመልከት አለው እግዚአብሔር። ስለዚህ ከላይ ያለውን ኮከብ ከታች ያለውን አሸዋ እንዴት አድርገው እንደሚተረገሙት ታውቃላቸው። የሰማዩ ከዋክብት እናንተ አይሁዶች ናቸው። እኛ ደግሞ የምድር አሸዋ አህዛብንን እና የምድር አሸዋችንን እንዲዘርን እንደዚህ ያደርገዋለሁ አበዛሃለሁ ብሎታል። ስለዚህ እኛ በአህዛብ በአብርሃም በአብርሃም የተስፋው ቃል ወራሾች ነን፣ ገላትያ እንደሚነግረን። ስለዚህ እኛ በመንፈስ የሚያይዘን ነገር አለ ከአይሁድ ህዝብ ጋር አባታችን አብርሃም አባታችን አብርሃም የተስፋው ቃል ያያይዘናል። እሱን መደገፍ ማለት አረብን መጥላት ፍልስጤም መጥላት አይደለም። ለፍልስጤም ልጆች በቦምብ መመታት ክርስቲያን እልል ብሎ ያጨበጭባል ብዬ አላምነው። ውሸት ነው። ነገር ግን በእኛ ሀገር አመለካከት አንዱን ከወደድክ ሌላውን መጥላት አለብን። ኖ አይ ዶንት ሃፍቱ። በተለይ ወደ ወንጌል ከመጣን ግን በፍጹም በፍጹም መጽሐፍ ቅዱሴን ከወደድኩኝ ሰውን ሁሉ ወዳለሁ። መጽሐፍ ቅዱስ ይህን ካከበርኩኝ ሰውን ሁሉ አከብራለሁ። እግዚአብሔር የወደደው አከብራለሁ። እግዚአብሔር ያለውን እታዘዛለሁ። ስለዚህ እስራኤልን የምደግፈው በፖለቲካል ሪዝን ሳይሆን እስራኤልን የምደግፈው ከመጽሐፍ ቅዱስ አንጻር ነው። ለምን ይህንን ከእስራኤል ጋር እንቆማለን? ምክንያቱም መጽሐፍ ቅዱስ ይሄንን ስለሚያስተምረን። ሊያጠፏት የሚፈልጉ ብዙዎች አሉ እና ይሁዳዊ ቢያጠፋ እግዚአብሔር አይቀጣውም ና እሱና እግዚአብሔር ነው የሚጨርሱት። እግዚአብሔር ለሁሉም አባት ነው። ለሁሉም አባት ስለዚህ አይሁዶችን በተመለከተ ጥላቻ ያላችሁ ሰዎች፣ በተለይ ክርስቲያኖች ሆናችሁ እስራኤል የሚባል የለም የምትሉ ሪፕሌስመንት ቴዎሎጂ የምትከተሉ አስተማሪዎች፣ ፓስተሮች ዋቸው ዋቻውት ራሳችሁን ስትጣሉ ከራሳችሁ ጋር እንዳትገኙ መጽሐፍ ቅዱሳችሁን በትክክል አንብቡት። ከውጭ የመጣ ትምህርቶች ናቸው። የትም ቦታ ላይ እስራኤል እና ቤተክርስቲያን ወይም ደግሞ ቤተክርስቲያን እስራኤል ሆነ አታውቅም። ለይቶ ነው የሚናገረው መጽሐፍ ቅዱስ። ወገኖች ሆይ፣ ስለዚህ ይሄንን ቀላቅለን ባናየው አመለካከታችን ትክክል ያደርገዋል። ሌላው ደግሞ ኢየሱስ ክርስቶስን የገደሉ አይሁዶች ናቸው ይሄ አይሁድ እያሉ መናገር በአንዳንድ ቤተ እምነቶች በተለይ ጥንታዊ ቤተ ክርስቲያኖች ጥላቻ በህዝቡ መካከል እንዲገባ ያደርገዋል። ለእኛ በወዳጅነት አንጻር ከአረቦቹ ጋር ኖረናል፣ ከአይሁዶቹ ጋር ኖረናል። በፖለቲካው አንጻር ለፖለቲከኞቹ እንተው እና እንደ ክርስቲያኖች የእኛ አቋም ምንድን ነው? እኛ ከእግዚአብሔር ወገንን እግዚአብሔር ወገን በሆንበት ነገር ላይ እስራኤልን እንደግፋለን። ለምን እንደግፋለን? የእነዚህን ፖይንቶች ነግሬያችሁ ልጨርስ። ቅድም እንዳልኩ እስራኤልን መደገፍ ፖለቲካ አይደለም መጽሐፍ ቅዱሳዊና መንፈሳዊ ነው። እግዚአብሔር ዘላለማዊ ኪዳን ከአብርሃም ልጆች ጋር እንደገባ መጽሐፍ ቅዱስ ያስተምረናል። ከእስራኤል ጋር መቆም ማለት ከእግዚአብሔር የተስፋ ቃልና የመዋጀት እቅዱ ጋር የሪደምሽን ፕላኑ ጋር መቆም ማለት ስለዚህ የእግዚአብሔር ኪዳን ዘላለማዊ ኪዳን አለው ከህዝቡ ጋር አብርሃምንና ዘሩን ሊባርክ እግዚአብሔር ተስፋ ቃል ገብቷል። ዘፍጥረት 12 ላይ ሄዳችሁ ተመልከቱ ከ2 እስከ 3 ላይ። ዘፍጥረት 17 ስትሄዱ ደግሞ ከእስራኤል ጋር ዘላለማዊ ኪዳን እንዳለው ይናገራል። ይህ ማለትም ማለት ነው እስራኤል በረታች፣ ደከመች እግዚአብሔር ለዘላለም ይዟታል። እስራኤል አሁን ኢየሱስ ስላልተቀበለችው ስለ በረታች ብቻ አይደለም ስትደክምም፣ ኪዳን ስላለው ከእስራኤል ጋር አብሮ መቆም እግዚአብሔርን ማክበር ማለት ነው እግዚአብሔር በታማኝነት ቃሉን መጠበቁን የሚያሳይ ነው። እስራኤል ታማኝ ሆና ነው ኖ እስራኤል ለእግዚአብሔር ታዛ ነው ኖ ኖ ዛሬ ቴላቪቭ ብትሄዱ በጣም ብዙ ሰዎች፣ ሰዶማውያን ሰዎች አሉ። ሰዶማውያን ሰላማዊ ሰልፍ አድርገውባታል በቴላቪቭ ላይ። እዛን ጊዜ በጣም ነው የገረመኝ የእግዚአብሔር ምሕረት በእግዚአብሔር አገር በእግዚአብሔር ምድር ላይ ሰዶማውያን ሰልፍ አድርገው ከዓለም ዙሪያ ነው ሰዶማውያን ይሄዱ። ግን እግዚአብሔር ኪዳን ስላለው ኪዳን ስላለሁ፣ በታማኝነት ቃሉን ጠብቆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ወገኖች ሆይ ስለዚህ ይሄ የሰላም አምላክ እግዚአብሔር ለዓለማችን በቃ መድኃኒታችን ኢየሱስን ሰጥቶናል። ስለዚህ እግዚአብሔር በታማኝነት ቃሉ የሚጠብቅ ስለሆነ ይህንን ኪዳ ከዚህ ኪዳን የተነሳ ከእግዚአብሔር አጀንዳ ጋር እንቆማለን። ሁለተኛ በድነት ታሪክ ውስጥ እስራኤል ሚና አላት። ሮሜ ዘጠኝ ላይ ላችሁ ብትመለከቱ አባቶች ከነሱ ናቸው ይላል ጳውሎስ ሕግ ከእነሱ ነው ይላል። መሲሁ ከእስራኤል ነው ይላል። ኢየሱስ እኮ አይሁድ ነው። ኢየሱስ አይሁድ ነው። ኢየሱስ አይሁድ ነው። ስለዚህ ተመልከቱ፣ ጌታን እየወደድን ወንድሞቹን አንጠላም። አባቶች እና አብርሃም፣ ይስሐቅ፣ ያዕቆብ እና ኤልያስ እና ኤልሳ እነዚህ የምንላቸው ነቢያቶቻችን በሙሉ አይሁዶች ናቸው። ኢየሱስ በስጋ ዘሮቹ አይሁዶች ናቸው። ያለ እስራኤል መጽሐፍ ቅዱስ እስራኤል ባትኖር ኖሮ መጽሐፍ ቅዱሳችን አይኖርም ነበር። መጽሐፍ ቅዱሳችንን የጻፉልን ከሉቃስ በስተቀር ሁሉም አይሁዶች ናቸው። የመጀመሪያ ቤተ ክርስቲያን የነበሩ የመጀመሪ ቤተ ክርስቲያን በዓለ አምሳ ላይ መንፈስ ቅዱስ የተሞሉት በሙሉ አይሁዶች ናቸው። ይህንን ልትረሱ አይገባም። አንዳንድ ሰዎች በጣም ቅር ሊላቸው ይችላል። ወገኖች እግዚአብሔር የኪዳን አምላክ ነው። እግዚአብሔር የኪዳን አምላክ ነው ህዝቡን አልጣለም ህዝቡን አልረሳም እንደገና እድል ሰጥቶ ያነሳል ቅርፊት ከላያቸው ላይ ይወድቃል ሮሜ ዘጠኝን ሄዳችሁ አንብቡ ወደ መጽሐፍ ቅዱሳችሁ ተመልከቱ የሚሰብካችሁ አልጀዚራ የሚሰብካችሁ ሲኤንኤን አይሆን የሚያስተምረን መጽሐፍ ቅዱስ ነው ዌን ዩ ካም ቱ ዘ ባይብል ዩ ፋይንድ ዘ ትሩዝ እውነት እዛ ውስጥ ነው ያለው ያለ እስራኤል መጽሐፍ ቅዱስ አይኖርም ነበር ወገኖች ስለዚህ መጽሐፍ ምንድን ነው የሚለን እስራኤልን መባረግ ትእዛዝ ነው ስለ ኢየሩሳሌም ሰላም ጸልዩ። መዝሙር 122 ቁጥር 6 ስለ ኢየሩሳሌም ሰላም ጸልዩ ወይም ስለ እስራኤል ሰላም ጸልዩ ብሎ መጽሐፍ ቅዱስ ይነግራል። አሁን ነው ምን ጸልዩ። እንደዚህ አይነት ወከባ ሲደርስባት ልንጸልይላት ይገባል። መሪዎቿ ትክክል ነገር እንዲያደርጉ፣ መሪዎቿ እግዚአብሔርን እንዲፈሩ፣ ከጎረቤቶቿ ጋር ሰላም እንዲሰጣት። ስለዚህ አሁን ከፋርስ ጋር ነው ጦርነቷ ያለው ፋርስ ደግሞ ኢራን ነው። መጽሐፍ ምን ይላል? የሚባርኩን እባርካለሁ። ዘፍጥረት 12 ቁጥር 3 ሄዳችሁ ተመልከቱ። በእግዚአብሔር የተመረጠውን ሕዝብ ለመርገም ሳይሆን ለመባረክ ታዘናል። ፈዛት ማተር ተነስተን አረብን አንረግምም፣ ኢራንን አንረግምም። እኛ የበረከት ልጆችን፣ የብርሃን ልጆች በእግዚአብሔር አምሳል የተፈጠረውን ሰው እንድንረግም መጽሐፍ ቅዱስ አይፈቅድልንም። ነገር ግን ሰይጣን የሚከራያቸው ሰዎች አሉ። ሰይጣን ዳዊትን እንዳንቀሳቀሰው ልክ እንደዚህ የእስራኤልን ጠላቶች ያንቀሳቀሳቸዋል። እስራኤልን ቱመር ናት ሪሙቭ እናደርጋታለን እያለ አህመድ ነጃድ ይናገር ነበር፣ ቀድሞ ፕሬዚደንት ባለበት ሰዓት ላይ። አህመድ ነጃድ ማለት ፕሮፌሰር ነው፣ በጣም የተማረ ሰው ነው። እና ቱመር አለ እና ይችን ቱመር ሪሞቭ ካደረግን ሚድሊስት ሰላም ይሆናል የሚል አባባሉ በእስራኤል ዘንድ የሚጠላ ሰው ሆነ። ሊገላችሁ ሰው ትሬት ካደረጋችሁ ምንድነው የምታደርጉት? ስለዚህ እግዚአብሔር የመረጠው ሰው ማራገብ አንችልም። ብዙ ክፉ ሰዎች ይነሳሉ። ክፉዎችን እንኳን እርገሙ ይል መጽሐፍ ቅዱስ ወገኖች ሆይ፣ ለሚያሳድዷችሁ ጸልዩ ነው እና ስለ እስራኤል ጸልዩ፣ ስለ እስራኤል ሰላም ጸልዩ ይለናል። ሕዝቅኤል 36 ላይ በተለይ በዚህ ዘመን የሆነ የትንቢት ፍጻሜዎች አሉ። በሕዝቅኤል 36 ላይ ሄዳችሁ ስትመለከቱ እና ቁጥር 37 የእስራኤል ወደ ከነአን መመለስ የትንቢት ፍጻሜ እንደሆነ ልታውቁ ያስፈልጋል። 1948 ላይ እስራኤል ወደ ምድሯ ስትመለስ ይሄ ጋዜጣ ወጥቶ ነበር። ስለዚህ ይሄ ምን ብሎ ነው የጻፉት ተመልከቱ። ስቴት ኦፍ ኢዝራኤል ዝ ቦርን የእስራኤል መንግስት፣ ተወለደ ብሎ ነው የጻፉት የእስራኤል መንግስት ተወለደ። ተመልከቱ እና በኢሳያስ 66 ላይ ያለውን ነገር ተመልከቱ። ኢሳያስ 66 ቁጥር 8 ላይ ሕዝብ በአንድ ቀን ይወለዳልን? ተመልከቱ በአንድ ቀን ይወለዳልን? ዋው፣ ምን ማለት ነው? 1948 እስራኤል በአንድ ቀን ተወለደች። 1948 ዩናይትድ ኔሽን አፕሩፍ አደረጋት። በጣም በሚገርም ነው። እስከዛ ድረስ ሰላም ነበረች፣ ምድሪቱ ሰላም ነበረች። እስራኤል ልክ ሰላም በሆነችበት ሰዓት ላይ ማለት አገር ሆና ከተመሰረተች በኋላ የስድስቱ ቀን ጦርነት ከጥቂት ዘመን ዓመታት በኋላ 1968 ላይ ጀመረ። 1968 ኃይለኛ ጦርነት ተነሳ። ጠቅላላ በአረቦች የተመራ ጦር እስራኤልን ከበባት። እስራኤል በሚገርም ተአምራዊ በሆነ መንገድ አረቦችን በሙሉ አሸንፋ ኢየሩሳሌም እንደውም አስፍታ ያዘች። ከዛ የዮም ኪፑር ወር የሚባል ነበር። በዚህ በስሬት ቀን የነበረ በዛ ጾም ቀናቸው ላይ ድንገት ገቡባቸው። ብዙ አይሁዶች ሞተዋል። ከግብፅ ጋር ነው የሆነው። ግብፅ እንደገና ተሸነፈች። በዛ ሳይና ሳይና የተራራን አጣች። እንደውም እና ይሄ ታሪክ ማሰላሳያቸው የምፈልገው ምንድን ነው ይቺ በትንትና ወጣ ከ2000 አመት በኋላ ተመልሰው ወደ አገራቸው ሲገቡ ምንም ያልነበሩ ሰዎች በጣም ድሃ የነበሩ ሰዎች በአንድ ጊዜ በሰባ ሁለት አመት ውስጥ ወርልድ ፓወር ሆነው የራሳቸው ኒክለር ኖሯቸው ዲሞክራሲ መስርተው በዓለም ላይ አለ የሚባለውን ኢኮኖሚ ተይዘው ይህችን የምታክል ስንጥር የምታክል አገር ወገኖች እግዚአብሔር ከእነሱ ጋር ስለሆነ እንጂ ካናዳ ያን ያህል ተመልከቶ እኔ ያለሁበት ብሪቲሽ ኮሎምቢያ የካናዳ መጨረሻ ነው። ከኔ እስከ ምናልባት መጨረሻው ካናዳ ድረስ ለመሄድ በአውሮፕላን ስትበሩ አራት ሰዓት ተኩል አምስት ሰዓት ትበራላችሁ። ተመልከ ከዚህ እስከ ኦቶዋ ጫፍ ብሄድ ወይም ኬበክ ድረስ ብሄድ ኢቨን እስከ ቶሮንቶ ብሄድ አራት ሰዓት ተኩል በረራ ነው የሚሄደው። እስራኤል በሁለት ሰዓት ከጫፍ ከዳንስ ከቤርሳቤ ትደርሳላችሁ። ከጨው ባህር እየነዳን እስከ ገሊላ ድረስ ስንሄድ ደርሰን ሁለት ሰዓት አልፈጀብንም። ደርሰን ስንመጣ በመኪና ሁለት ሰዓት በመኪና ስንሄድ ስ እች እቺ የምታክል ሀገር ስንዝር የምታክል ሀገር ዓለምን ዓለምን ኢየሩሳሌምን በዓለም ላይ አከብዳት አለ በሀዛብ ላይ አከብዳት አለዋል። ማን ያከበዳት እግዚአብሔር ሀልወቱ ፕረሰንሱ ኪዳኑ የአብርሃም ኪዳን ስላላት ምድሪቱ አለች እንጂ ዛሬ አረቦች ሁሉ ተሰብስበው ቢገፈትሯት ወደ ሜዲትራኒያን የሚጠሯት የሚጥሏት ሀገር ነው ምትመስለው። በጣም ትንሽ ሀገር ናት እግዚአብሔር ስላለ እንጂ አሜሪካ ደግፏት አይመስለኝም። አይደልምም፣ ወገኖች እና ይህንን የምላችሁ ለምንድን ነው ከእግዚአብሔር ኪዳን ጋር ከቃሉ ጋር እንድትቆሙ ነው። ክርስቲያኖች፣ እንዳትሳሳቱ። ብዙ ሰዎች በመንፈሳዊ ሕይወታቸው ሲደክሙ ከመጽሐፍ ቅዱስ ኮንትራሪ የሆነ ሌላ ነገር ማመን ይጀምራሉ። መጽሐፍ ቅዱስን ካመናችሁ ይሄ ነው መጽሐፍ ቅዱስ የሚያስተምረው። ከመጽሐፍ ቅዱስ ሌላ ግን ሌላ ነገር እውቀት የለም ማለት አይደለም ሌሎች በሌላ እውቀት ብዙ ሊናገሩ ይችላሉ በመጽሐፍ ቅዱስ እውቀት ነው እኔ የምናገረው ሮሜ 15 27 ላይ ሄዳችሁ ስትመለከቱ አሕዛብ መንፈሳዊ ቡራኬን ያገኙት ከአይሁድ እንደሆነ ይነግረናል በእነሱ ተባርከናል ኢየሱስ የመጣው ከእነሱ ነው እንደውም ውለታ አድርገውልናል የአይሁድ ህዝብ ልናከብረው የሚገባ ህዝብ ነው በመንፈሳዊ ነገራቸው የመጀመሪያዊቱ ቤተ ክርስቲያን ሙሉ በሙሉ አይሁዶች ነበሩ ወንጌል የሰበኩልን እነሱ ናቸው። ጳውሎስ ጳውሎስ ጳውሎስ የምንለው ከየት አምጥተን ነው? ጳውሎስ ምንድን ነው ለመሆኑ? ጴጥሮስ ምንለው ምንድን ነው? ያዕቆብ ምንድን ነው? እነዚህ ዲሳይፕልስ በሙሉ አር ጁስ አይሁዶች ናቸው። የቤተ ክርስቲያን አባቶቻችን አይሁዶች ሆነን አይሁዶች ሆነው አይሁዶችን ልንጠላ አይችልም፣ አይገባም፣ ትክክልም አይደለም። ለዚህ አይሁዶች ባለውለታዎቻችን ናቸው። እስራኤል የማትወዱ ቀደም ቅር እንዳላቸው ሰዎች ቅር ብሎ ሌላችሁ ይችላል። እስራኤል ውለታ አርግልናለች። የኢየሱስ የስ አልተቀበሉትም። የስ ብዙ ድካም አለባት ግን ነቢያቶቿ ትንቢት ስለ ኢየሱስ የነገሩ እነ ኢሳያስ እነ ኤርምያስ። ኢየሩሳሌም ስራመድ ከገረመኝ ነገር የኑሃሚን መንገድ፣ መርዶኪዎስ መንገድ፣ ሴሎ መጽሐፍ ቅዱስ ውስጥ የሚሄድ ነው የመሰለኝ የነበረው እና ምድሪቱ ለእግዚአብሔር ምስክር ናት። ህዝቡ ፍጹም ነው አይደለም፣ ማንም ህዝብ ፍጹም የለም። የትም ሀገር ሰው ፍጹም አይደለም። ሰው ይሳሳታል፣ ይሳሳት ይችላል። ምድሪቱ የእግዚአብሔር ናት። ከምድሪቱና ከህዝቡ ጋር እግዚአብሔር ኪዳን አለው። ለዚህ አብርሃምን ምን ባረከው? በዛ ነው። ሌላ ይሄ በመካከለኛው ምስራቅ ተመልከቱ፣ የሰው መብት ብቻውን የሚከበርበት ሀገር እስራኤል ናት። የሚገርም ነው። የማያቋርጥ ጠላትነት ከአካባቢዋ ቢኖርባትም በመብታቸው ረገድ ዙሪያቸውን ለማስከበር መብታቸውን በጣም ይገድዳሉ። በዙሪያቸው ለምሳሌ ሀማስ ያቆታላቸው ለፍልስጤም ህዝብ ትልቁ ጠላት ሀማስ ነው። ለሴም ታይም ህዝቡና በወድ ያከቧቸዋል። አይኤስአይኤስ ይባሉ የነበሩ ዛሬ ሶሪያን የያዙት እነሱ እነዚህ ዱርዚዎች ናቸው። በትክክል ፕሮናውንስ አድርጌው እንደሆነ አላቅም። ዱርዚዎቹን ወይም የአረብ ዝርያዎች ናቸው እነሱን ሲያሰቃዩአቸው እስራኤልን ሄደ ድፌ እንዳርጋቸው አሁን ጎላን ሀይት ጋር ያዘቻቸው የምጠብቃቸው እስራኤላት ያላቸው ዴሞክራቲክ የሆነ አሰራር ይሰራሉ። ልክ ነው አይደለም፣ እሱ ለፖለቲከኞቹ እንተው። ስለዚህ የማናቀው በጣም ብዙ ነገሮች አሉ። እስራኤል ሲባል በቃ አረቦች የተገለ ነው። በአሹፌሮች አረቦች አሉ። ሾርማ ነው የሚባለው በየመንገዱ የሚሸጡት እነሱ ናቸው። መስጊዳቸው የራሳቸው አላቸው። በደንብ መብታቸው ተከብሮላቸው የሚኖሩ ናቸው። ግን ዘሎ አልፎ ግን ለማጥፋት ትክክል አይደለም። በሚዲያ የምትሰቧቸው ነገሮች በሙሉ ከእግዚአብሔር ቃል እንዳያጣሏችሁ እንዳያጣሏችሁ። የመደገፍ የመቃወም ጉዳይ አይደለም። ከእግዚአብሔር ቃል ጋር ስቴ ካርጎ በቃ ደጸልዩላቸው ነው የተባለው እንጂ። አሁን ቅድም ሲቆጡና ሙር ሙር ሲሉ የነበሩ ሰዎች ሚያስቆጣቸው ነገር ፖለቲካ ነው የሞላቸው እንጂ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል የሞላቸው ሰዎች እኛ በእግዚአብሔር ቃል በነጽር ነው ዘመኑን ማየት ያለብን። ስለ መጨረሻው ዘመን ማወቅ ከፈለጋችሁ በእግዚአብሔር ቃል መነጽር ነው የሚታየው እንጂ በፖለቲካ በሲኤንኤን በአልጀዚራ፣ በዛ መነጽር አይደለም የምታዩት። ዘመኑን በእግዚአብሔር ቃል ተመልከቱት፣ አለዛ እንስታለን ወገኖች። ሌላው በዓለም ላይ እየሰፋ ያለው ነገር ምንድን ነው? ጸረ ሴማዊነት ነው። ጸረ ሴማዊነት ማለት አንቲሰመትዝም፣ አንቲሰመትዝም አይሁድን መጥላት፣ በየጊዜው ሰይጣን የሚያስነሳው ጥላቻ። ከእስራኤል ጋር ስንቆም ምን ማለት ነው? ግፍን እንቃወማለን፣ ጥላቻ እንቃወማለን። እስራኤልን ዝም ብዬ አልቃወምም። አንድ ጊዜ አንድ ኢትዮጵያዊ ብስክሌት እየነዳ የአይሁድ የሚሊተሪ ልብስ የለበሰ የእስራኤል ሚሊተሪ የለበሰ ኢትዮጵያዊ አይሁድ ብስክሌት እየነዳ ሌላ አይሁዳዊ መጥቶ ገፍትሮ ሲጥለውና ሲደበድበው ነገር በቪዲዮ ታየ፣ እና የዛለተ በጣም አዘንኩኝ። እና ያሳዘነኝ የተጣሉበት ምክንያት ምንድነው? በቃ ይሄኛው ሰው ያለበትን አናውቅም፣ ግን ሁላችን የሚመስለን ጥቁር ስለሆነ እንዲህ ስለሆነ ስላልተቀበሏቸው፣ ሌላ ነው ታሪኩ ሌላ ነው ታሪኩ። ስለዚህ በምናየው ነገር ጀጅ እንዳናደርግ ልንጠነቀቅ ያስፈልጋል። ለዚ ጥላቻን ተባባሪዎች እንዳንሆን፣ እውነትን ለትውልድ መንገር በጣም ድፍረት ይጠይቃል። አንዳንድ ጓደኞቻችን ቅር ሊላቸው ይችላል። በጣም የሚወደኝ ፓስተር አለ። ፓስተር እንዴት እግዚአብሔር ይህንን እያየ ለእስራኤል እስራኤልን ይባርክ አልተለኛል ይለኛል። እና ፓስተር እኔም በጣም ነው የሚገርመኝ የኪዳን ጥልቀት ብለዋል። እግዚአብሔር በኪዳን በኪዳን የአይሁድ ከአይሁድ ጋር ኪዳን አለው። ራስ እንጂ ጅራት አትሆንም ብሏቸው ይሄው ራስ ግሎባሊ ራስ አርጓቸዋል። በኢኮኖሚ ራስ፣ በሁሉ ነገር ራስ አርጓቸዋል። በኢንቴሌክት በአካዳሚ፣ በሁሉ ነገር ራስ አርጓቸዋል። በብልጥግና ራስ አርጓቸዋል። እግዚአብሔር ይሄን ሳይ ምን ነው እንደማመሰግነው እግዚአብሔርን። እግዚአብሔር በኪዳኑ ታማኝ ነው። እኔንም በኪዳኑ አይጥለኝም፣ በኪዳኑ አይተወኝም ብዬ ደስ ይለኛል። ለምን? በእስራኤል ላይ ስላበዛው ምህረቱ በእኔም ላይ ምህረቱን ያበዛል ብዬ ደስ ይለኛል። አያቸው ስለዚህ፣ እውነቱን ለትውልድ በድፍረት ልን ነገር ያስፈልጋል እና በምን እንደምድመው ፓስተርዬ ብላችሁ ለምትሉኝ አይስታን ዜ እዝራያ፣ ከእስራኤል ጋር አቆማለሁ የምቆመው ከኪዳኑ ጋር ቆማለሁ፣ ከአብርሃም ኪዳን ጋር አቆማለሁ። ለእስራኤል ለመጸለይ አብሮ ለመቆም ፈቃደኛ ከሆናችሁ አብረን እንጸልይ። ለእስራኤል አሁን ያለችበት ሰዓት ላይ በውጥረት ላይ ናት። በኢየሩሳሌም ግንብ ላይ የጸሎት ጉበኞች እንድንሆን እግዚአብሔር በኢሳያስ 62 ቁጥር 6 ላይ እንደተናገረ ጉበኞችን አስነሳለው ስለ እሷ የሚማልዱ ብሎ እግዚአብሔር እንደተናገረ እስቲ ዛሬ ጉበኛ እንሆንና በዚህ ጦርነት ሰው አይሞት፣ ኢራኖች አይሞቱ፣ ፍልስጤሞች አይሞቱ፣ አይሁዶች አይሞቱ። አያችሁ ሲኦል ባዶ ትቅር፣ እኛ እንጻል። እግዚአብሔር ጸልዩ አለን። እንጃ እከሌ ደም እከሌ ቅደም በሉ አላለንም። እና የዓለም ፖለቲከኞች ወይም ደግሞ አንዳንድ የሃይማኖት ሰዎች እንደሚሉት ያለ አይደለም። የውሸት ቪዲዮዎችን እየቀረጹ ይኸው ደስታ ሲሰጣቸው ይኸው እንደዚህ ተንቀለቀለች በእሳት ቴልአቪቭ በእሳት ተንቀለቀለች ይኸው ፈራረሰች። የውሸት ቪዲዮዎች እያሳዩ ፈራረሰች፣ ተቃጠለች፣ እንደዚህ ዋሻ ውስጥ ገብተው መኖር ጀመሩ። የእስራኤል ፓርላሜንታሪያን ቢሆን እንኳን አይባልም። ሰው ሲሞት ደስ ሊለን አይገባም። ፍልስጤን ሴም ታይም ለኢራን ሆነ ለፍልስጤም ያሳዝናል። ህፃን ልጅ ሲለምን ርቦት ሲለምን ዳቦ ሲለምን ያሳዝናል። ምን አጠፋ ይሄ ልጅ? ፖለቲካ አያውቅም። እኔና እናንተ ልናደረግ የሚገባው እንደ ክርስቲያን ስለ ኢየሩሳሌም ሰላም ጸልዩ። በኢየሩሳሌም ግንብ ላይ የጸሎት ጎበኞች ሁኑ። ከእስራኤል ጋር ስትቆመው ወይንም ደግሞ እስራኤልን ስለ እስራኤል ስትማልዱ ከእግዚአብሔር የልብ አጀንዳ ጋር ትቆማላችሁ። ከኋላ የረቀቃ ጋንንታዊ ሴራ እንዳለ እንድታውቁ ያስፈልጋል። እስራኤልን ሲመታ እግዚአብሔር ሊሰራ ወይም ጠላት ሊሰራ የሚፈልጋቸው ብዙ ነገሮች አሉ። በዛ አካባቢ ላይ አርማጌዶን ይነሳል ወይ በዚህ ሁኔታ ውስጥ ብላችሁ ለጠየቃችሁኝ፣ እስካሌት ሊያደርግ የሚችለው እና እስካሌት አድርጎ ይሄ ጦርነት ባጭሩ የማያልቅ ከሆነ ቱርክ ከገባችበት፣ እስራኤል ማለት ራሽያ ከገባችበት፣ ቀና ብላችሁ ተመልከቱ። ራሽያ ገባው ካለች በጦርነቱ ውስጥ ለሴም ታይም ደግሞ አይመስለኝም ምክንያቱም ኢኮኖሚዋ ያደቋል፣ የራሽያ በዚህ በዩክሬን ጦርነት አይመስለኝም። የእኔ ግምት ነው፣ አላውቅ ምን እንደሚሆን። እንደገና ቱርክ ልግባ ብላ እየተግደረደረች ባለችበት ነገር ውስጥ ካለ ኔቶ ውስጥ ስላለች ብዙ የምትችል አይመስለኝም። ከዛም አንጻር ኢትዮጵያ ለግባ ካለች በዛ ከትንቢት ውስጥ በሕዝቅኤል 38 ላይ ከተጻፉት አገሮች አንዷ እሷ ናት። እናን ሊቢያ፣ እነዚህ እነዚህ አገሮች እዛው እንግባ ካሎ የእስራኤል ጠላቶች በእስራኤል ላይ የሚነሱ በዚህ ጎግ ማጎግ የሚያስተባብራቸው ነው። ይሄ አርማጌዶን አይደለም፣ ሊሆን አይችልም የምልበት አንዱ ምክንያት እየመራ ያለው መነሻው ቴህራን ወይንም ደግሞ ኢራን ሊሆን ይችላል። ነገር ግን ራሻ በመሪነት ከገባበት ያኔ ወደ አርማጌዶን ሊቀየር ይችላል። አሁን ባለው ሁኔታ ግን በመጽሐፍ ቅዱስ እና ቅድም ባሳየዋችሁ ከረንት ኤቨንት ጊዜያዊ፣ በዚህ ባለው ክስተት ላይ ስትመለከቱ አይመስለኝም፣ ይሄ አርማጌዶን የሚሆን አይደለም ተቀጠለ አልቆም ካለ ግን መንግስት ቼንጅ ካልመጣ ወደ ሌላ ሊወልድ ይችላል፣ ሊመረቀዝ ይችላል፣ ሌሎች መንግስታት ሊገቡበት ይችላሉ፣ አውቶ ፋንድ ሊሆን ይችላል። ስለዚህ በጣም ጠባብ ሊሆን ይመጣል።